አምስተኛው ሳምንት ደብረ ዘይት ይባላል። ቅዱስ ያሬድ በጾመ ድጓ ድርሰቱ ለስምንቱ ሳምንታት ስያሜ በሰጠበት በዚህ በጾመ ድጓ ድርሰቱ ደብረ ዘይት ብሎ አምስተኛውን ሳምንት ሰይሞታል። ደብረ ዘይት የስሙ ትርጓሜ እንግዲህ በእስራኤል ሀገር፣ ያለ ተራራን የሚያመለክት ስያሜ ነው፣ የተራራ ስም ነው። ደብረ ዘይት ማለት በእስራኤል ሀገር የሚገኝ ከጌቴ ሴማኒ አትክልት ስፍራ የሚያዋስን ታላቅ ተራራ ነው ደብረ ዘይት ማለት። ቅዱስ ያሬድ ይሄንን ስያሜ የሰጠበት ምክንያት በዚህ ሳምንት የሚታሰበው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ለሐዋርያቱ ትምህርትን፣ በተለይ ነገረ ምጽአትን ያስተማረበት ወቅት መሆኑ ይታሰባል ማለት ነው ስለዚህ ስያሜውን ደብረ ዘይት በሚል አግኝቷል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የመምጣቱን ነገር ዳግመኛ የመምጣቱን ነገር ያስተማረበት ቦታ ስለሆነ ይህ ቦታ ደብረ ዘይት፣ ከዚህ የተነሳ ጾሙ አምስተኛውን ሳምንት ይህ ስያሜ ተሰጥቶታል ማለት ነው። በሌላ በኩል ደግሞ በተለምዶ እኩለ ጾም ነው የምንለው። እንግዲህ አብይ ጾም ከሚያሳልፋቸው ስምንት ሳምንታት መካከል አራቱ ስለተጠናቀቁ ስላለፉ መጻጉዕ ብለን አራተኛውን ሳምንት ጀምረን አሁን ለደብረ ዘይት መዳረሻ ላይ ስንሆን እኩለ ጾም ስለሚሆን እኩለ ጾምም ተብሎ በምእመናን ዘንድ ይጠራል። ግን ተለምዳዊ አጠራር ነው። ዋናው ስያሜ ደብረ ዘይት ግን ከዚህ የተነሳ የመጣ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ምጽአቱን ወይም ደግሞ ዳግመኛ የመምጣቱን ነገር ለሐዋርያት ያስተማረበት ቦታ ስለሆነ ደብረ ዘይት ተብሏል ማለት ነው። የዚህ ሳምንት የቤተ ክርስቲያን አስተምህሮ እንግዲህ ቅድምም እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ለሐዋርያቱ የነገራቸውን የነገረ ምጽአት ነገር ነው፣ በስፋት የሚታየው ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 25 ከቁጥር አንድ ጀምሮ በምናነብበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ሁሉ ወደ እሱ ተሰበሰቡ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ከዚህ በፊት በመዋለ ትምህርቱ እየጸለየ ያድርበት የነበረው ተራራ ነው። ከዚህ በፊት ብዙ ታሪኮች ያሉት ተራራ ነው። ይሄ የደብረ ዘይት ተራራ ዳዊት ልጁ አቤሴሎም በከዳው ጊዜ፣ በመንግስቱ ላይ በተነሳ ጊዜ እያለቀሰ አቀበቱን የወጣው ተራራ ይህ የደብረ ዘይት ተራራ ነው። ስለዚህ በዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ይጸልይ ነበረ። ወደዚያ ወጥቶ ጸልዮ ያነጋ ነበረ። ብዙ ጊዜ በምኩራብ ካስተማረ በኋላ ወደዚህ ተራራ ወጥቶ በመጸለይ ያነጋ ስለነበረ፣ በዚያ በነበረበት ሰዓት ደቀ መዛሙርቱ ተሰበሰቡ ይላል እና ምንድን ነው ያሉት? ንገረን ዳግመኛ የመምጣትህ ምልክት ምንድን ነው? መቼስ ነው የምትመጣው? የሚለውን ነገር ይጠይቁታል ማለት ነው። በዚህ ሰዓት ምንድን ነው ያላቸው ቅዱስ ያሬድ በጾመ ድጓው ዘደብረ ዘይት ላይ እንደተናገረው ኡቁቄ እያስህቱ ክሙ ይላል። እንዳያስቷችሁ በመናፍቃን፣ በአላውያን፣ በካህዲያን እወቁባቸው? ወንበሩ ድልዋነ ክሙ፣ እናንተም ተዘጋጅታችሁ ተጠንቀቃችሁ ኑሩ፣ ማንም እንዳያስታችሁ ተጠንቀቁ አላቸው ይላል። በመጀመሪያ የሰጣቸው ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ መቼ ትመጣለህ ሲሉት፣ ማንም እንዳያስታችሁ ተጠንቀቁ ተዘጋጅታችሁ ኑሩ ነው ያላቸው። ስለዚህ በነገረ ምጽአት ዙሪያ ብዙ ሐሳውያን እንደሚነሱ ጌታችን ኢየሱስ ክርስቶስ በመጀመሪያ ተናግሮ ነው የጀመረው ማለት ነው። ስለዚህ መናፍቃን አላውያን ከሃዲያን እንዳያስቷችሁ እወቁባቸው አለ። ምን ይላሉና በመጨረሻ ዘመን እኔ ሐሰተ እነሱ ሐሰተኛ ክርስቶስ ሆኖ የሚነሱ ስላሉ እኔ ክርስቶስ ነኝ ብለው ብዙዎች በስሜ ይነሳሉና ብሎ ተናገረ ማለት ነው። ስለዚህ በዚህ በደብረ ዘይት ተራራ ደቀ መዛሙርቱ ተሰብስበው የጠየቁት የመምጣቱና የዓለም ፍጻሜ ምልክት ምን እንደሚሆን ነው። ብዙዎች ህዝብ በህዝብ ላይ እንደሚነሳ፣ ወንድም ወንድሙን እንደሚገል፣ እናት ለልጇ እንደማትራራ፣ በዚያ ሰዓት ከባድ የሆነ የኃጢአትና የአመፃ ጊዜ እንደሚሆን ነገራቸው። አባቶቻችን ሊቃውንተ ቤተክርስቲያን እንደሚሉት በዚያ ጊዜ ኃጢአት ምልዕት ሆና በገቢር ተፈጽማ ምልዕት ሆና ትታያለች ይላሉ። ከሐሳዊ መሲ መምጣት ተያይዞም ሊሆን ይችላል። ከዚያም ባለፈ ደግሞ ሰዎች እጅግ በጣም ኃጢአትን የሚወዱና የሚሰሩ የሚፈጽሙ ይሆናሉ። ከጽድቅ ነገሮች አንዱንም እንኳን ሳይፈጽሙ ከኃጢአት ይፈጽማሉና ና ኃጢአት ምልዕት ሆና ትታያለች፣ ትተገበራለች፣ ትሰራለች ይላሉ አባቶቻችን በዚያ ዘመን። ስለዚህ ስለ መጨረሻው ዘመን ይሄንን ተናገረ። ማንም እኔ ክርስቶስ ነኝ ብሎ እንዳያስታችሁ፣ በልፍኝ ነው ቢሏችሁ አትመኑ፣ በበረሃም አለ ቢሏችሁ አትውጡ ብሎ ደግሞ እሱ ከመሰረታት ከቅዱስ ቤተክርስቲያን ውጪ ያለውን አስተምሮ ሁሉ እየተጠነቀቁ እንዲያዩ መናፍቃን እንዲያውቁባቸው የተናገረበት ሁኔታ ነበር ማለት ነው። እንግዲህ በአጠቃላይ ይሄንን የትምህርት ክፍል ያስተማረበት ቦታ ደብረ ዘይት ተብሎ ይጠራል። ትምህርቱም ነገረ ምጽት ነው። እሺ ምጽት ማለት እንግዲህ መጣ መጣ ከሚለው የግዝ ግስ የተገኘ ነው። መምጣት እንደማለት ነው እንግዲህ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ደግሞ ሲነገር የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጣት እንለዋለን ማለት ነው ምጽሀት በነገረ ስጋዌ ወይም በነገረ ክርስቶስ ውስጥ ቅዱስ ቄርሎስ እንደሚናገረው ሁለት አይነት ወይም ደግሞ ሁለት አይነት ምጽሀት ነው ያለው ቅዱስ ቄርሎስ አንድ የሆነ የክርስቶስን ምጽሀት የምንናገር አይደለን ነገር ግን ከበፊቱ የበለጠ የሆነውን የኋለኛውን ምጽአቱን እንናገራለን ይላል። ምጽአተ ክርስቶስ ሁለት ነው ማለት ነው። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ አካላዊ ቃል ማለት ነው። ወልድ በማህፀነ ማርያም ለመወሰን ስጋ ለመልበስ ወደዚህ ዓለም የመጣበት ሰውን ለማዳን የመጣበት ምጽአቱ ያ ምጽአተ ክርስቶስ የመጀመሪያው መምጣት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለመፈለግ በኃጢአት የወደቀውን ሰው ለመታደግ ለሱ ለመሰቀል ለመሞት ራሱን ቤዛ አድርጎ ለሰው ልጅ ለመስጠት የመጣው የመጀመሪያ ምጽአቱ ነው ይላል። እንግዲህ በዚህ ምጽአቱ በትህትና ሆኖ የኛ ጉስቁልና ትህትናን የሚፈልግ ስለሆነ በትህትና ሆኖ ከመከራዎቻችን ተካፈለ፣ ከጉስቁልናችን ተካፈለ። እንደኛ ተራበ ተጠማ፣ በፈቃዱም ቢሆን ማለት ነው ተራበ ተጠማ። መከራን አየ ተገረፈ ተሰቀለ። ሰው ወንድሞቹም በነገር ሁሉ ሊመስል ተገባው እንደሚል ቅዱስ ጳውሎስ በዚህ ሁሉ ነገር ውስጥ አለፈ። ይህ ግን ስለ ድነት የተፈጸመ ነው። ስለዚህ ነብሱን ለኃጢአት ቤዛ ካደረገ በኋላ ግን በአባቱ ቀኝ በክብር እንደሚኖር ለሐዋርያቱ በነገረው መሰረት በሚያርግበት በዚያ ቀን ብዙ እውነቶችን በነገራችን ላይ በደብረዘይት ተራራ ነው የተከወኑት። እርገቱም የተደረገው በዚህ ቦታ ነው። ከዚህ የተነሳ በዳግም ምጽአትም ታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ የሚመጣበት ተብሎ የሚታሰበው ይህ ቦታ ነው። ስለ ዳግም ምጽአት ያስተማረበት ቦታ ማለት ነው። ስለዚህ በዚህ ቦታ ላይ ሲያርግ መላእክት ስለ ሐዋርያት ምናሏቸው የማታስተውሉ እናንተ የገሊላ ሰዎች ወይ አይኖቻችሁን ወደ ሰማይ ሰቅላችሁ ስለምን በዚህ ያላችሁ ሲሄድ ከእናንተ ሲሄድ ያያችሁት ኢየሱስ ተመልሶ ይመጣል አሏቸው እና ይሄ ሁለተኛው የክርስቶስ ምጽዓት ነው። በፊት በአጭር ቁመት በጠባብ ደረት ሊገረፍ ሊሰቀል መጥቶ ነበረ። አሁን ደግሞ ኃጢአተኞችን በግራ ጻድቃንን በቀኝ አድርጎ ሊፈርድባቸው እንደሚመጣ የሚያመለክት የመጨረሻው ዘመን ፍጻሜ የጌታችን ኢየሱስ ክርስቶስ ምጽዓት ነው። እንግዲህ ቤተክርስቲያን አብዝታ ተስፋ አድርጋ የምትጠብቀው ነገር ቢኖር የክርስቶስን መምጣት ነው። በጸሎታ ሃይማኖት የመጨረሻው ክፍል ላይ ወንሴፎ ትንሳኤ ሙታን ወህይወት ዘይመጽ ለዓለም እንላለን። የሚመጣውን ህይወት ተስፋ እናደርጋለን። የሙታንን ትንሳኤ እናምናለን፣ የሚመጣውንም ህይወት ተስፋ እናደርጋለን ለዘላለሙ ይላል። ስለዚህ የቤተክርስቲያን ትልቁ ናፍቆቷ በተስፋም በትዕግስትም የምትጠባበቀው በዚህ ምድር ላይ ቤተክርስቲያን የተባልን እኛም የክርስቶስን መምጣት ነው። እሱ መጥቶ ምሉ የሆነ ክብሩን እስኪገልጥ እሱ መጥቶ የቤተክርስቲያን ኃያልነት አሸናፊነት የእርሷ አካል መሆኗን ትክክለኛነቷን እስኪያረጋግጥ ድረስ ግን በዚህ ዓለም እየተፈተንን እንኖራለን ማለት ነው። ስለዚህ እወቁባቸው በመናፍቃን እንዳለ ቤተክርስቲያን ዛሬ በብዙ ሐሰተኛ ትምህርቶች ትታመሳለች፣ ትፈተናለች። ነገር ግን እውነተኛ የሆነ ትምህርት እውነተኛ የሆነ እምነት ዋጋውን የሚያገኘው በምጽአት ጊዜ ስለሆነ ቤተክርስቲያን አብዝታ በናፍቆት የምትጠብቀው ይሄንን ነው ማለት ነው። ስለዚህ ከዚህ አንጻር እናየዋለን ቅዱስ ያሬድ በደብረ ዘይት መዝሙሩ ምን ይላል? ከመ ይወጽእ መብረቅ መብረቅ እምጽባሕ እስከ ዓርብ ከማሁ ምጽአቱ ለወልደ እግዚአብሔር ይላል። ምንድን ነው መብረቅ ከፀሐይ መውጫ ተነስቶ? እስከ ፀሐይ መግቢያ ድረስ እንደሚበርቅ ወይም ደግሞ ከምስራቅ ተነስቶ እስከ ምዕራብ እንደሚበርቅ እንደሚታይ፣ ሁሉም እያየው ሁሉም እያስተዋለው የሰው ልጅ በግልጥ የሰው ልጅ የተባለ ክርስቶስ ማለት ነው፣ በግልጥ ይመጣል። እንግዲህ በድብቅ አይደለ፣ በግልጽ ይመጣል። በመጀመሪያው ምጽአቱ ማንም ሳያየው ተወልዶ ነበር። አሁን ግን የወጉት እንኳን ሳይቀር ያዩታል እየተባለ በግልጽ ይመጣል እና ቅዱስ ያሬድ መባረቅት በዙሪያው እያብለጨለጩ በመባረቅት ድምፅ በአይላፋት መላይክት ዝማሬ ክርስቶስ ይገለጣል በማለት በጾመ ድጓ የደብረ ዘይት መዝሙሩ ላይ ተናግሯል። ስለዚህ ይሄ የመጨረሻው የክርስቶስ መምጣት ቤተ ክርስቲያንን በተስፋ የሚያጠባብቃት ትልቅ ናፍቆት ነው። ቤተ ክርስቲያን በተስፋ የምትጠብቀው የምትናፍቀው ነገር የክርስቶስን መምጣት ነው። በዚህ ዓለም ላይ ያለው ነገር ክርስቲያን ከምንም በላይ አብልጦ አይናፍቅም። በዚህ ዓለም ላይ ያለው ነገር ሁሉ አላፊ ጠፊ እንደሆነ አውቆ ራሱን መስቀል ላይ ያስቀመጠ ሰው ነው ለክርስቶስ መንግስት የተገባ የሚሆነው በዚህ ዓለም ያለው ሁሉ እሱን ራቁቱን ሆኖ የሚያየው እሱም ዓለምን እርቃኗን የሚያያት ሰው ግን ክርስቶስን ይጠብቃል። ለዛ ነው ቅዱስ ዮሐንስ በራዩ አሜን፣ ጌታ ኢየሱስ ሆይ ቶሎና ይላል። እንግዲህ የመጨረሻ ቤተክርስቲያን ናፍቆት ይህ ስለሆነ ምጽአተ ክርስቶስን ቤተክርስቲያን አምልት አስፍታ ደግሞ ትሰብካለች፣ ታስተምረዋለች። ልጆቿን በተስፋ እንዲጠባበቁ ልል ዘሊል ሳይሆኑ ቀኑ ረዝሟል፣ ዘመኑ በጣም ረዝሟል፣ ስለዚህ ተስፋ የለም እንዳይሉ፣ ልል ዘሊላን እንዳይሆኑ ደግሞ ቤተክርስቲያን ሲሄድ እንዳየነው እንዲሁ ተመልሶ ይመጣል ብላ ልጆቿን ታስተምራለች። በዚህ የተነሳ ሰው ከኃጢአት እንዳይወርቅ፣ በዚህ የተነሳ ሰው ተስፋ እንዳያጣ ለቅዱሳን ተስፋቸው ተስፋ ላጡ መደገፊያቸው የሚሆን የክርስቶስ ምጽአት እንደሚኖር ታስተምራለች። እና ነገረ ምጽአት ከብዙ በጥቂቱ ይሄንን ይመስላል። የደብረ ዘይት አጠቃላይ አስተምህሮ እንግዲህ ከውቅያኖስ በማንኪያ ያክል ይሄንን የሚመስል ነገር አለው ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር ይቆያል።